የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያልናቸውን መረጃዎች ይዘናል። በቅድሚያ ምርጦቹን እናስደምጣቸዋለን። የቤት ዕጣ ውስጥ የሚገቡት ተመዝጋቢዎች ስም ዝርዝር ይፋ ተደረገም። የጤና ባለሙያዎች ጥያቄ ምላሽ እንዲሰጠው ተጠየቀም። የሾፌሮች የሙያ ብቃት ምዘና ማረጋገጫ መሰጠት ሊጀምር እንደሆነ ተገለጸም። የኢትዮጵያ አምባሳደር ከባድ ማሳሰቢያ ሰጡም። ባለሥልጣናቱ በአስቸኳይ ንብረታቸውን እንዲያስመዘግቡት ታዘዘ።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 ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን፣ ለወዳጅ ዘመድም አጋሩልን። እናመሰግናለን። የሾፌሮች የሙያ ብቃት ምዘና ማረጋገጫ መሰጠት ሊጀምር እንደሆነ ተገለጸ። የትራንስፖርትና ሎጂስቲክ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃም የአሽከርካሪዎች የሙያ ብቃት ምዘና ይጀምራል ሲል አሳውቋል። የብቃት ምዘናውን መስጠት ያስፈለገው 83 በመቶ በሀገሪቱ እየደረሱ የሚገኙ የትራፊክ አደጋዎች ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ብሏል። ይህን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀመር አረጋግጧል። በዚሁ መሰረት በህዝብና ደረቅ ጭነት ከአንድ እስከ ሶስት ባሉ ደረጃዎች እንዲሁም ለፈሳሽ አንድና ሁለት አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የሙያ ብቃት ምዘና ከመሰጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና ይሰጣቸዋልም ተብሏል። ከስልጠናው በኋላ የሙያ ብቃት ምዘና ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በአለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስተሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሜ ይፈተናሉም ብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም አሳውቋል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ ይተገበራል ተብሏል። የኢትዮጵያ አምባሳደር ከባድ ማሳሰቢያ ሰጡም። በተባበሩት አረብ ኤሚሬቶችና ጆርዳን የኢትዮጵያ አምባሳደር ኡመር ሁሴን በኢትዮጵያውያን ሰራተኞች መብትና ጥቅሞች ላይ ያተኮረ ውይይት ከጆርዳን የሰራተኛ ሚኒስቴር ከፍተኛ ባለሥልጣን አብዱላህ አልጃቦር ጋር አካሂደዋል። ኃላፊው በመልማይ ኤጀንሲዎች የሚደርሱ በደሎች ላይ የእርምት እርምጃ እንደሚወሰድ ማረጋገጣቸውን በዩናይትድ አረብ ኤምሬቶች የኢትዮጵያ ኤምባሲ አስታውቋል። በአሁኑ ወቅት ዮርዳኖስ ውስጥ ከአርባ እስከ አምሳ ሺህ የሚጠጉ ኢትዮጵያውያን የቤት ሰራተኞች እንዳሉ ይገመታል ሲል ኤምባሲው ጨምሮ ገልጿል። ኢትዮጵያና ዮርዳኖስ እንደ ኤሮፒያን አቆጣጠር በ2023 የተፈራረሙትን የሁለትዮሽ የሰራተኛ ስምምነት ተከትሎ በርካታ ኢትዮጵያውያን የቤት ሰራተኞች ወደ ዮርዳኖስ በመጓዝ ላይ መሆናቸውም ተገልጿል። የጤና ባለሙያዎች ጥያቄ ምላሽ እንዲሰጡ ተጠየቀም። መንግስት የጤና ባለሙያዎች ላቀረቡት ጥያቄ በአስቸኳይ ምላሽ እንዲሰጥ የኢትዮጵያ የጤና ባለሙያዎች ማህበር አሳስቧል። የጤና ባለሙያዎች ከደሞዝ ጭማሪና ጥቅማ ጥቅም ጋር ተያይዞ ለሚያነሱት ጥያቄዎች ምላሽ እንዲሰጥ የሚጠይቅ የቅድመ ስራ ማቆም አድማ ሰልፎችን በመላው ኢትዮጵያ እያካሄዱ መሆኑን ተከትሎ የኢትዮጵያ የጤና ባለሙያዎች ማህበር መንግስት ለጥያቄያቸው በአስቸኳይ ምላሽ እንዲሰጥ አሳስቧል። የባለሙያዎቹ ንቅናቄም አገሪቱንና ማህበረሰቡን በማይጎዳ መልኩ መከናወን እንዳለበት አጽኖት ሰጥቷል። ማህበሩ ትናንት ሚያዝያ 29 ቀን 2017 ዓ ም

በጤና ባለሙያዎች የተነሱት ጥያቄዎች ተገቢ በመሆናቸው መንግስት አፋጣኝ መፍትሄዎችን መስጠት አለበት ብሏል። መንግስት በጤና ባለሙያዎች የሚነሱ ጥያቄዎችን ችላ ማለቱን እንዲያቆምና ለሀገሪቱ ችግር ከመፍጠሩ በፊት ተገቢውን ትኩረትና ምላሽ እንዲሰጥ አጥብቆ አሳስቧል። ማህበሩ እነዚህን ጥያቄዎች በተደጋጋሚ ለሚመለከታቸው የመንግስት አካላትና ከፍተኛ የመንግስት መስሪያ ቤቶች በተገቢው ህጋዊ መንገድ ማቅረቡን ገልጾ፣ ይሁን እንጂ የጤና ባለሙያዎች የሚያነሱት ጥያቄ በአፋጣኝና በተገቢው መንገድ ምላሽ ስላልተሰጠው የጤና ባለሙያዎች በተለያዩ አገሮች መብታቸውን እየጠየቁ ነው ሲልም ገልጿል። የቤት ዕጣ ውስጥ የሚገቡት ተመዝጋቢዎች ስምዝርዝር ዝርዝር ይፋ ተደረገ። ኬ ሃውሲንግ ፋይናንስ ሶሉሽን ዛሬ በሚያወጣው የቤት ዕጣ ውስጥ የሚካተቱ ተመዝጋቢዎችን ስምዝርዝር ዝርዝር ይፋ አድርጓል። ተቋሙ በሶስት ዙሮች የመዘገባቸውን በሺዎች የሚቆጠሩ ቤት ፈላጊ ዜጎች በእጣ ውስጥ አስገብቶ ከባለ አንድ እስከ ባለ ሶስት መኝታ ቤቶችን በዛሬው ዕለት በይፋ ያስተላልፋል ተብሏል። አርቲስቲክ ገረም ደጀኔን አምባሳደር አድርጎ የሾሙ ተቋሙ እስከ ትላንት ድረስ የመዘገባቸውን ቤት ፈላጊዎች በእጣ ውስጥ ያካትታል። ከነባር ተመዝጋቢዎች ወራዊ ክፍያ ያልከፈሉና ተያያዥ ጉዳይ ያለባቸውን ተመዝጋቢዎች ዕጣ ውስጥ እንደማያካትቱ የተገለጸ ሲሆን በኢሊሌ ሆቴል የሚካሄደው የዕጣ ማውጣት ስነ ስርዓት በኪያውሲንግ ፋይናንስ ሶሉሽን የዩቲዩብ ቻናል እና በተለያዩ ሚዲያዎች በቀጥታ ስርጭት እንደሚተላለፍ ከተቋሙ ያገኘነው መረጃ ይጠቁማል። ባለስልጣናቱ በአስቸኳይ ንብረታቸውን እንዲያስመዘግቡ ታዘዘ። ባለሥልጣናቱ እስከ ትናንት ረቡዕ ድረስ ንብረታቸውን ካላስመዘገቡ ከስራ ይባረራሉ ተብሏል። የጋናው ፕሬዚዳንት ጆን ድራማኒ ማሃማ ባለሥልጣናቱ እስከ ሮብ ሜይ 7 2025 ንብረታቸውን ካላስመዘገቡ ራሳቸውን ከሥራ እንዳባረሩ ይቁጠሩት ሲሉ ተናግረዋል። ፕሬዚዳንት ማሃማ ይህንን ያሉት የተሿሚዎችን የሥነ ምግባር ደንብ ይፋ ባደረጉበት ወቅት ነው። የጋናው ፕሬዚዳንት ጆን ድራማኒ ማሃማ ለሁሉም የፖለቲካ ተሿሚዎች ሁሉን አቀፍ የሥነ ምግባር ሕግ አውጥተዋል። ይህም ለተሻለ ግልጽነት፣ ተጠያቂነትና ሥነ ምግባር የተወሰደ እርምጃ ነውም ተብሏል። የሥነ ምግባር ደንቡ ፕሬዚዳንቱን ምክትል ፕሬዝዳንቱ ሚኒስትሮችንና ምክትል ሚኒስትሮችንና የፕሬዝዳንት ሰራተኞችን ጨምሮ የስራ አስፈጻሚ አካላትን ባለስልጣናት ሁሉ ይመለከታል። ገለልተኝነትን ለማስጠበቅና ተገቢ ያልሆነ ተጽዕኖን ለመከላከል ህጉ ተሿሚዎች ስጦታዎችን ወይም ውለታዎችን በተለይም የመንግስት ውሳኔዎች ላይ ፍላጎት ካላቸው ግለሰቦች ወይም ኩባንያዎች እንዳይቀበሉ ይከለክላል። ከ20 ሺህ በላይ በሆነ ኦፊሳላዊ ተሳትፎ ወቅት የተቀበሉ ስጦታዎች ፕሬዝዳንቱ ካልፈቀዱ በስተቀር ከቢሮ ሲወጡ ስራ ሲያቆሙ መሰጠት አለባቸውም። የመንግስት ገንዘብን በመጠቀም ሰራተኛን በመጠኑ ለማበረታታት ካልሆነ በቀር አላስፈላጊ ቁሳቁስ መግዛትና መስጠት በአጠቃላይ ክልክል ነው። በሚኒስቴሮች የሚደረጉ ሁሉም ይፋዊ የሆነና መደበኛ ያልሆነ ዓለም አቀፍ ጉዞዎች ጭምር የሰራተኞች ጽህፈት ቤት ሳያወቅ መጓዝ አይችሉም። እስከ ማርች 31 ቀን 2025 የተሾሙ ተሿሚዎች የግል ንብረታቸውን ካላስመዘገቡ የሶስት ወራት ደሞዛቸውን እንደሚቀጡና ለጋና የህክምና ትረስት ፈንድ ብሩ ይሰጣል ብለዋል። ሆኖም እስከ ረቡዕ ሜይ 7 2025 መገባደጃ የትኛውም ባለስልጣን ንብረታቸውን የማያሳውቁ ከሆነ ራሳቸውን በራሳቸው ከስራ እንዳቋረጣቸው እወቁት ብለዋል። ይህን ህግ በጥብቅ መከተል በፖለቲካ ሊህቃን ላይ እምነትን ይመልሳል፣ ዴሞክራሲያችን ለማጠናከር ይረዳናል። በዲሲፕሊንና በትህትና ለጋና ህዝብ በማያቋርጥ ቁርጠኝነት መንገድ እንጓዝ ሲሉም ፕሬዚዳንት ማማ አጠቃለዋል። ፑቲን ትራኦሬን መከሩም። ዓለም ለህልውና የሚፈልገው ነገር ሁሉ በሁሉም የአፍሪካ ቦታዎች ላይ ይገኛል። ትራኦሬ የአውሮፓውያን ንግግርና ስራ እንዲሰብር አትፍቀድ ብለዋል ፑቲን። በእንግሊዞች ፈረንሳይና አሜሪካ አፍሪካ ድሃ ጉርናት ሲሉ ባየው ቁጥር እስቃለሁ። በራሳችን ራሳችን ለመከላከል ስንል አፍሪካ ድሃ ጉርናት እያልን ለራሳችን ነጭ ውሸት ስንናገር ይደመጣል። ነገር ግን ሀብቷን ፈልገን ለቅኝ ግዛት ባር አቋርጠን አፍሪካን የሙጥኝ ብለናል። ምክንያቱም አፍሪካ ሀብታም ስለሆነች። ምዕራባውያን አፍሪካ እስከዛሬ ከኖሩት ሁሉ እጅግ ባለጸጋ የሆነው የእስራኤል ንጉሥ ሰሎሞን መሆኑን እንድታምን ይፈልጋሉ። በታሪካዊ እውነታዎች መሰረት በጣም ሀብታም የሆነው የማሊው ማንሳ ሙሳ ነበር። አፍሪካ ተፈጥሮ ያደላት ሀብታም አገር ናት። በዚያን ጊዜ የአፍሪካ ወረራ ህልም የተወለደ እነሱም ይህን የማያልቅ ሀብቷን ፈልገው ነው ተራ በተራ የመጡት። ነገር ግን አፍሪካ ራሱን እንዳይችል ድሀ እንደሆነ በማሳመን የሥነ ልቦና አእምሮ ጨዋታን ይጫወታሉ። በማንኛውም ጊዜ አንድ ሰው በየትኛውም የዓለም ጥግ ላይ ትክክለኛውን ነገር ለማድረግ እጅጌውን በሚጠቀልልበት ጊዜ ለውጥ እንዳይመጣ ነፃነትና በራስ መቆም እንዳይኖር ለማድረግ ምንም ከማድረግ የማይቆጠቡ ስብስቦች አሉ። እነዚህ በጣም ሀብታም የሆኑ በወንጀል የሚያስቡ ነገር ግን ማንነታቸውን ለመደበቅ በሰብዊነት ስም የሚገነቡ በጣም አይለኛ ናቸው። ይህ በእኛም ላይ ተፈጽሟል። ሩሲያ በዓለም ፖለቲካ ማዕከል ላይ እንድትከበር በጉራ እንድትቆም ከማድረግ በፊት በመገናኛ ብዙሃን መጥፎ ስም ተሰጥቶናል። የሚዲያ የጥላቻ ና የፕሮፓጋንዳ ዘመቻዎችንም ደግፈዋል። ነገር ግን የሩሲያ አሸናፊነት ተረጋግጧል። ትራኦሬ እንደኔ ሁን፣ በቡርኪና ፋሶ ላይ አትኩርና ለጨወቱ ትንሽ እንኳን ትኩረት አትስጥ። ቭላዲሚር ፑቲን ከኢብራሂም ጋር በስልክ ካደረጉት ውይይት የተወሰደ በሚል ከአፍሪካንያ ዘገባ የተቀነጨበ